ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ወደ መሰናዶ ትምህርት የሚቀላቀሉ ተማሪዎች ቁጥር ቢጨምርም የ12ኛ ክፍል አማካይ ውጤት ዝቅ ማለጡ ተነገረ። በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ጥያቄ መሰረት የ12ኛ ክፍል ብሔራዊ የፈተና ውጤት ዝቅተኛ መሆኑን አስመልክቶ መንስኤውን ለመለየት በትምህርት ሚኒስቴር በተዘጋጀ ጥናት ለቋሚ ኮሚቴው ቀርቦ ውይይት ተደርጎበታል። በጥናቱ መሰረትም የአስረኛ ክፍል ሀገር አቀፍ ፈተና እንዲቀር ከተደረገ በኋላ 11ኛና 12ኛ ክፍልን የሚቀላቀሉ ተማሪዎች ቁጥር በ3 እጥፍ እንደጨመረ ተገልጿል። ይሁን እንጂ ተማሪዎች 12ኛ ክፍል መውጫ ፈተና ላይ እያመጡ ያለው ውጤት መቀነሱ ነው የተነገረው። የ10ኛ ክፍል ፈተና ከመቅረቱ አስቀድሞ የ12ኛ ክፍል አማካይ ውጤት 48 በመቶ የነበረ ሲሆን፣ አሁን ላይ ግን ወደ 30 በመቶ ዝቅ ማለቱ ተገልጿል። የኢትዮጵያ ደረጃዎች ቦርድ ትላንት መጋቢት 23 ቀን 2017 ዓ.ም ምረት ባደረገው ስብሰባ ወደ ሀገር ውስጥ ለሚገቡ ምርቶች የሚሆን አዲስ የደረጃ ምልክት አጽድቋል። ይህ ምልክት ከውጭ የሚገቡና የኢትዮጵያ ደረጃ የወጣላቸውን ምርቶች ከሀገር ውስጥ ምርቶች ለመለየት ያስችላል ተብሏል። በገበያ ላይ ፍትሐዊ የሆነ ውድድር እንዲኖር እንደሚያደርግና ሸማቾች የውጭ ምርቶች ጥራታቸውን ጠብቀው መምጣታቸውን እንዲያውቁ እንደሚረዳም ተገልጿል። ካፒታል ያገኘው መረጃ እንደሚያመለክተው ይህ አዲስ የደረጃ ምልክት የኢትዮጵያ ደረጃ ለወጣላቸው ከውጭ ለሚገቡ ምርቶች ብቻ የሚውሉ እንደሆነ ከኢትዮጵያ ደረጃዎች ኢንስቲትዩት ያገኘነው መረጃ ያሳያል። በፍራንኮ ቫሉታ ከውጭ የሚገቡ መሰረታዊ ፍጆታ ሸቀጦች በመደበኛ የንግድ ባንኮች የመተማመኛ ሰነድ አማካኝነት ከብሔራዊ ባንክ እውቅና ውጭ የሚገቡበት አሰራር መሻሩን የጉምሩክ ኮሚሽን አስታወቀ። ከዚህ ቀደም የነበረው አሰራር ምርቶች ከብሔራዊ ባንክ እውቅና ውጭ በንግድ ባንኮች መተማመኛ በመውሰድ ብቻ እቃዎችን ከውጭ ማምጣት የሚችሉበት ነበር። በአዲሱ የጉምሩክ አሰራር ወደ ሀገር ውስጥ የሚገቡ እቃዎች በብሔራዊ ባንክ እውቅና አግኝተው ማለፍ እንዳለባቸውም ተጠቁሟል። የዛምቢያው ፕሬዝዳንት ሀኬንዳ ሂቺሌማ በስብሰባ ላይ ያንቀላፉ ያስቸገሯቸውን ሚኒስትሮች ከዚህ በኋላ እንዳያደርጉት ማስጠንቀቂያ መስጠታቸው ተነግሯል። በካቢኔ ስብሰባዎች ላይ ለረጅም ሰዓታት የሚተኙ ባለሥልጣናት መኖራቸውን የገለጹት ፕሬዝዳንቱ ይህ ከባድ ወንጀል ነው ሲሉ ተናግረዋል። ፕሬዚዳንቱ ይህንን ያሉት በትላንትናው እለት አዲስ ሚኒስትር በሾሙበት ወቅት ሲሆን ይህ አይነቱ የሚኒስትሮች ባህሪ ከፍተኛ ሀገራዊ ሚስጥሮችን አደጋ ላይ የሚጥል እንዲሁም በሚመሯቸው ተቋማት አገልግሎቶች ላይም እክል እንዲፈጠር የሚያደርግ ነው ብለዋል። ባለስልጣናቱ የሚያንቀላፉት አብዛኛውን ጊዜያቸውን አልኮል በመጠጣት እንዲሁም በምሽት የጭፈራ ድግሶች ላይ የሚያጠፉ በመሆኑ ነው ሲሉ የሀገሪቱ ሚዲያዎች ጽፈዋል ሲል ቢቢሲ ዘግቧል። የአሜሪካ መንግስት ከውጭ በሚገቡ ምርቶች ላይ ከባድ ታሪፍ ለመጣል መዘጋጀቱ ተሰማ። የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ከአሜሪካ በሚገቡ ምርቶች ላይ የታሪፍ ጭማሪ ባደረጉ ሀገራት ላይ የሚጣለው የአጸፋ ታሪፍ ከዛሬ ጀምሮ ተግባራዊ መደረግ እንደሚጀምር አስታውቀዋል። ዶናልድ ትራምፕ በፈረንጆቹ አቆጣጠር አፕሪል ሁለትን ወይም የዛሬውን ዕለት የአሜሪካ የነፃነት ቀን ሲሉ የሰየሙት ሲሉ የሰየሙት ለረጅም ጊዜ ቃል ሲገቡ እንደነበረው ከባባድ የታሪፍ ማዕቀብ ለመጣል በማለም ነበር። ዶናልድ ትራምፕ በየትኞቹ ሀገራትና ምርቶች ላይ ምን ያህል አዲስ የታሪፍ ጭማሪ ይደረጋል የሚለውን አመሻሽ ላይ በዝርዝር መግለጫ እንደሚሰጡበትም ዋይት ሀውስ አረጋግጧል። ይሁንና በአሜሪካ ይጣላል ተብሎ የሚጠበቀው ከፍተኛ ታሪፍ የንግድ ጦርነትን በመቀስቀስ የሸቀጦችን ዋጋ ሊያንር ይችላል በሚል በእጅጉ ተሰግቷል ሲል የዘገበው ሲጂቲኤን ነው።